የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣንና የመንግስት ግዥና ንብረት ማስወገድ አገልግሎት ጊዜን ማዕከል ያደረገ የንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ ከ11ዱም ክፍለ ከተሞችና ሴክተር ተቋማት ተሳታፊዎች ጋር ውይይት አካሂዷል። በአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ ከተቋማት ጋር በመቀናጀት ከንብረት ማስወገድ የሚገኘውን ገቢ እንዲጨምር ማድረግ መቻሉን ገልጸዋል። ግባችን ማስወገድ አይደለም፣ ግባችን መልሶ ጠግኖ መጠቀም አዳዲስ ግዢ እንዳይኖር ማድረግ ነው። ፋይናንስ ቢሮም ጋር ተቀናጅተን እንሰራለን። ለምን መልሶ ጠግኖ አገልግሎት ላይ የዋሉ ፈርኒቸር ካለ ኤሌክትሮኒክስ ካለ ተሽከርካሪ ካለ አዳዲስ እቃ መገዛት የለበትም ማለት ነው። በዚህም ተግባብተናል። ይህ ከሆነ ለከተማችን ነዋሪ ለልማት የሚውል ሀብት እናድናለን ማለት ነው። በአንድም በሌላም የሚደረገው ሀብት ብክነት መከላከል እንዳለ ሆኖ ቴክኖሎጂ ላይም ትኩረት አድርገን የምንሰራ ነው የሚሆን የከተማ አስተዳደሩ ሀብት በሲስተም መዝግበን እንገኛለን። አስራ ስምንት ተቋማቶችንም በአግባቡ ለይተን አስራ ስምንቱ ተቋም በሰፊው ግንዛቤ ሲፈጠር መቶ ስምንት ሚሊዮን ሀብት ማግኘት ችለናል። የመንግስት ግዥና ንብረት ማስወገድ አገልግሎት የንብረት ማስወገድ ዳይሬክተር አቶ ፍቃዱ ካሳሁን በበኩላቸው የማያገለግሉ ንብረቶችን በማስወገድ ጽዱና ማራኪ የስራ አካባቢ በመፍጠር እየተሰራ መሆኑን ጠቅሰው ተቋማት ሀብቶቻቸውን በአግባቡ በመለየት ጥቅም ላይ እንዲውል ማድረግ ይጠበቅባቸዋል ብለዋል። ከማዕከል እስከ ታች ትምህርት ቤቶችና ጤና ጣባ ድረስ ያሉት ተቋማት የሚወገዱ አገልግሎት የማይሰጡ ዝም ብሎ ስቶር ውስጥ የተከማቸትን ንብረት ክፍል ውስጥ የተከማቸትን ንብረቶች በደንብ መለየት መቻል አለበት። ተለይቶ ወደ አገልግሎት የሚገቡትን ወደ አገልግሎት የሚመለስ የባለሙያ ድጋፍ እናደረግላቸዋለን። በዛ ልክ እንዲሄድ ማድረግ ምንም ደግሞ አገልግሎት የማይሰጡት በጨረታ ተሽጦ ለመንግስት ገቢ እንዲሆነው ማድረግና ይሄን በአግባቡ የመለየት የማቀናጀት ኃላፊዎቹን አስፈርሞ አረጋግጦ ሕጉንና ስርዓቱን ጠብቆ እንዲወገድላቸው የማድረግና አጠቃላይ ከተማ አስተዳደሩ አሁን እያደረገ ያለው የስማርት ሲቲ ግንባታውን ድጋፍ እንዲያረጉ የድርሻቸውን እንዲወጡ መልክቴን ያስተላልፋለሁ። የመንግስትና የሕዝብን ሀብት በአግባቡ በመጠቀም የተከማቹ ንብረቶችን ለማስወገድ በትኩረት እንደሚሰሩ የተናገሩት ደግሞ የውይይቱ ተሳታፊዎች ናቸው። በየተቋሙ ያሉት ንብረት ቤቶች በዘመናዊ መልክ ተሰርተው ንብረቶች በአግባቡ ሊጠቀሙ ይገባል። ረጅም እድሜ የሚቆዩትን ሊወገዱም ሊጠገኑም የሚችሉትን ማስቀመጫ ቦታ ካላቸው ከተማዋ ማግኘት የሚገባትን ገቢ መቶ በመቶ ታገኛለች ብዬ አስባለሁ። ንብረት ማስወገድ አገልግሎት ከሚያስወግዳቸው እቃዎች ሲወገድ እንደ ተሽከርካሪ፣ እንደ ብረታ ብረት አይነቶች እንዲሁም ካርትሬጅ እና ኤሌክትሮኒክሶች ገቢ ያስገኛሉ ማለት ነው ያ ገቢ ደግሞ በከተማ አስተዳደሩ የገቢ ምንጭ ሆኖ ያገለግላል ማለት ነው። ከተማውም ገቢ ነው፣ ለኛም ደግሞ አካባቢያችንን እናጸዳለን። እንደ ተቋማችንም ደግሞ መልካም የሆነ ኢሜጅ ለመፍጠርም በጣም ከፍተኛ ጠቀሜታ ያለውና ከመድረኩም የተረዳ ነው። በአብዛኛው መወገድ ያለባቸው ንብረቶች ወቅቱን ጠብቀው ጊዜውን ጠብቀው ከተወገዱ ሀብት እንደሆኑ፣ ጊዜውን ጠብቀው ካልተወገዱ ግን ያው ብክነትም እንደሆነ በዛሬው መድረክ የተረዳንበት አግባብ መኖሩ ነው።